ያለውን ነገር ምንም አላልኩም ብቻ እሱ ጋር ተታረቁ እንዴ ቢኒ ጋር መች ተጣሉ ሲጀመሩ መጀመሪያ ይኸውልሽ የሆነ አንቺ ራስሽ የሆነ ፍቅረኛ ወይ ደግሞ የሆነ ወንድ ቀረብሽ እንብልና እህቱ ካልፈለገችሽ እህቱ ጋር የሆነ ጥል ካለሽ እሱ ጋር እንዴት ነው መቀጠል የምትችይው አንቺ እኮ ገና ሳታውቂያት ነው እንደዚህ እንጨር እኔ አንቺ መፈተን ፈልጌ ፈተና እንደዚህ ነው እንዴ የሚፈተኑ ወይ ጉድ እንደዚህ የሆነ እንዴት አድርጌ ልንገርሽ ወይ ጭራሽ አወራርም ቢሆን ፈተናም ቢሆን ምንም ቢሆን የምታቂሱ አይደለሽም። ዝም ነበር ማለት ባንቺ ያምራው። ግን ልፈትንሽ ብዬ ነው በጣም ስለምወደው እንደዚህ ኮ አይደለም። ብትወጁ ወንድም ሽኑሮ እንደዚህ አይደለም የምታደርጊ። እንደዚህ አይደለም ደግሞ። ሄሉ ምትፈትኛት ምን አይነቷ ነች? በእናትሽ፣ እንደዚህ ሁለታቸውን እናንተ ባንዱኑ ምናምን እንደዚህ ባንድ እንደሆኑ አይደለም ምታደርጊያቸው። ሲጀመር ቢኒና ሄሉ አልተጣሉም። አይታቸው ከሆነ ዛሬ ቲክታክ ላይ ፖስት ያደረገችውን ሪፖስት አድርጓል። ኮሜንት ጽፎላታል ያስገባቸው እንዲሁም ደግሞ ሄሎና ቢኒ ድጋሚ ይታረቃሉ። ተለያይቶ አይቀሩም። ካሜራማኑ እንዳያችሁት ሁለታቸውን ማገናኘት ነው የሚፈልገው። ሁለታቸው ስለተለያዩ ደብሮኛል እያለ ነበረ እና ካሜራማኑ እንደዚህ ጥሩ ልጅ ከሆነ እና የሰውን ጥል ማይፈልግ ከሆነ እንዲሁም ደግሞ ቢኒንም ሄሉን የሚወዳቸው ከሆነ ሁለታቸውንም ደግሞ ያገናኛቸዋል። ለዛም ነው ዛሬ እህቲቱንም እስከ ቤት ድረስ ይዟት ሄደው። መጨረሻ ላይ እንግዲህ ሄሉ እንዳያችሁ ተበሳጨች። መጨረሻ ላይ እንዴት እንደሳቁ ማለት ነው። ካሜራማኑ በቃ ሄድልኝ ምናምን ስትለው ማለት እሺ ሄዳለሁ ግን በኋላ መጣ ግን በኋላ መጣለሁ ምናምን አለ ማለት ነው። እና በኋላ እንዳትመጣ እያለችው ነበረ ሄሉ። ያው ትናንትም አስጠንቅቀዋለች እውነት ለመናገር ማንንም ሰው ዝም ብለህ አትቅረጽ፣ ከቀረጽክም በራሳቸው ቻናል እንጂ በእኔ ቻላል አይደለም ብለው ነበረ ትናንት ማለት ነው። ግን ልጁ እንዳልኳችው የሆነ አንዳንድ ሰዎች ሰው ሲጣላ ማየት የማይፈልጉ የሰውን ፍቅር የሚወዱ እንደዚህ አይነት ሰዎች አሉና ከነዛ ሰዎች አንደኛው ሰው ነው እሱ ማለት ነው። እና ቴንኪዩ ብሮ እንግዲህ እንዳልኳችሁ ነው ሁለታቸው አይለያዩም። ቢኒም ፍቅር አለበት፣ ሄሉዬም ደግሞ ታውቃላችሁ። በነበራቸው ጊዜ ደስ የሚል ጊዜ ነበር ያሳለፈችው። ና ሄሉዬ ትናንት የተናገርሹ ነገር ምንድን ነው? ያው እናንተ ማንም አያስፈልግሽም ብቻሽን ሁኚ ብላችሁ ኛል ብለሽ ነበር አላችሁ። እንደ ቤተሰብ ነው ያላልኩ እኔ ሁለታችሁ አንድ አብራችሁ እንድትሆኑ የምፈልገው እንጂ ብቻሽን እንድትሆኚ ወይ ደግሞ ቢኒ ከአንቺ ጋር እንዳይሆን ያልኩበት ቀን ያለ አይመስለኝም። ምናልባት ተናድጄ ብዬውን አላውቅም። ብቻ እኔ ሁለታችሁ አብራችሁ ብትሆኑ ማለት ደስ የሚል ልጅ ነው ቢኒ ማለት። ሄሉ የድሮ ደስታዋ መጣ። ምን እያልን ነበረ? ና አሁንም ደስተኛ ነሽ? እግዚአብሔር ይመስገን። ግን ቢኒ ጋር ብትሆኑ ደስ ይለኛል፣ እውነት ለመናገር ማለት ነው እና የቢኒት ብትች ብትቺ ይቅርታ ጠያየቅሽ፣ ንግግርሽን አስተካኪ። ከዛ በተረፈ ግን በቃ ከሁለታቸው ሚወት ዝም ሽውጭ ና ከዛ እርስ በእርሳቸው እንዴት መታረቅ እንዳለባቸው እንዴት ነገሮቹን ማስተካከል እንዳለባቸው ያውቃሉ። ሄሉ እንዳለችው ከሆነ እውነቷ ነው። ትናንት ከእሱ ጋር ከቢኒ ጋር ስለተጣላች እኔን የቢኒያም መታረቂያ ልታደርገኝ ነው ማለት፣ ከእሱ ጋር እንድትታረቅ ከኔ ጋር ተታረቀች ማለት። ከእሱ ጋር እንዳስታረቅ አትፈልጋ እንጂ ለእኔ አስባ ወይ ደግሞ ከልቧ ይቅርታ እየጠየቀች አይደለም ና ያለችው ና በቃ ልጅቱ ቆማ ራሱ የምትናገረው ንግግር በጣም ያናድዳል። በቃ እንዳታሳስች ምና ብላ እንደዚህ፣ ሄሉ በቃ አንዴ በጥፊ ልትላት ነው እያልኩ ነበር፣ ግን ያው እንዳያችሁት አባረረቻት ማለት ነው። ሳይ በሰው ቤት መጠሽ ደግሞ ጥጠጠጠት ያለሽ እንደ ጉድ እኮ ነው። ቻልንሽ በቃ ማለት አከበርንሽ። በጣም እግዚአብሔርን ታገስነሽ፣ ግን ትግስታችን ውጭ ጨረሽው እንዴ? ሄሉ እግዚአብሔርም በጣም የታገሰች ከዚህ በላይ አትችልም። ስለዚህ ሄሉ ይህም ተረጋጌን ቆንጆ ቢኒዬ ምንም ስላላደረገች ማለት ነው። ማለት አይነው የሆነ ነገሮች ላይ ሲጀመሩ ምናምን ማስቋሚ ይችል ነበር ምናምን ግን አንዳንዴ እንደዚህ አይነት እህቶች ደግሞ ከባድ ናቸው እና ባጭሩ እንግዲህ እንዳያችሁት እህቱን ማስጠንቀቋታል። ሄሉ ደግሞ የኛው ቤትን በጣም ነው የሚያምረው በነገርች ላይ ማለት ነው። ደስ የሚል ቤት ነው እና በርችልኝ። አንቺ ጠንካራ ብርቱ ሴት ነሽ። ማንም መጣ ማንም ሄደ ኖርማል ያው ሁሌም እንደምላችሁ ሄሉ ይሄን አይደል ምን ከተለውኛ፣ ሄሉን ነው የምናበረታታት። ማንም ጋር ትስራ፣ ማንም ጋር ትስራ፣ ከሷ ጋር መሆናችን ነው። ግን ደግሞ ቢኒ ጋር ብትወኚ፣ ቢኒ ጋር ብትቀጤ ደስ ይለኛል። ምክንያቱም አሪፍ ልጅ ስለሆነ ማለት ነው። ካሜራማኑ እራሱ እንዴት እንዳሳቀኝ ዛሬ እስኪን እንዲታረቁ ይፈልጋል እና ቤተሰብ ባጭሩ ምላችሁ ይፈልጋል። ይታረቃሉ እና ደግሞ አረ በስመአብ፣ ሰው ግን ያወራል። ሰሞኑን ደግሞ ማርክ ጋር ሊመለሱ ነው ምናምን እያላችሁ የምታወሩት ነገር አለና እስኪ የማይሆን ወሬ አታውሩ። የነበረ ጊዜያቸው የነበረ ጊዜያቸው ደስ የሚል ጊዜ ነበር። አሁን ግን ወደ ኋላ መመለስ አይችሉም። ስለዚህ ያልተጻፋ ታንብብ። በተረፈ በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። መልካም ጊዜ ሁላችሁ በላብድስክ እስክንገናኝ ባይ